ር ልን መቼም ይቅር አለልሽ። ሉላ በጣም አዋርደሽኝ፣ በጣም እማትረቢ እኔ በሕይወት እያለሁ የሉላ ነጫት ተይዝን አስቸግተሽ በኋላ ሉላ የኔ እንጂ ያንተ አይደለች። እውነት ነው። ምታላይ ደሞ ቶንግርዛ ሲኦል ነው በቃ እባክህ ግደለኝ ነፃ የሆንኩ ነው ያልሽኝ ይሉላ ቆይ እኔ ጋር መሆን ለአንቺ ባርነት ነው እንዴ ለምድርም አትደረጅኝ ይሉላ የወሰደኝ ያ እንዴ እንዴ እንዴ እንዴ ነው ያው ሁለቱንም ነሽ ወር ወርሶት እንደሆነማ በደንብ አውቃለሁ። እሱ ግን ከአባቱ የተቀበለውን ድህነት ከአባቱ የተቀበለውን ድህነት የሚያወርሰው ልጅ አይኖረውም። አትግደለው፣ በየቀኑ ከምታሰቃየው እኔ እንግደለኝ። በዛሬው እለት ሉላና ሞገስ ያላሰቡት ያልጠበቁት አጣብቂኝ ውስጥ ገብተዋል። ይሆናል ያላሉት ያለ ባላሰቡት ሰው ተከርተዋል ማለት ነው። እሱ እንግዲህ ሞገስ ብሩክ የቅርብ ጓደኛው፣ እንደ ወንድሙ ብዙ ዋጋ እየከፈለለት ነው እና ነገር ግን የቤቱን እግድ አስነስቶ ማህሌት፣ የቤቱን እግድ ስታስነሳለት ግዴታ ለዝና ሞገስ ያለበትን ቦታ መጠቆም ስላለበት ሰተት ብሎ ቤቱ ድረስ ይዞት ሄዷል ማለት ነው። በዚህ ነገር ግን እንዴት ይሆናል በማለት በጣም ተጣልተዋል። ሁለተኛም ላይገናኙ ተቆራርጠው ተጠናቀዋል። ማለት ነው። ሰላም ጤና ይስጥልኝ፣ ውድና የተከበራችሁ የቻናሌ ቤተሰቡ ሁላችሁም በያላችሁባችሁ በያላችሁበት አለም ዳርቻ ሰላማችሁ በዚህ ተረፍረፍ ይበልኝ እያልኩኝ እነሆ ዛሬ ምሳሌ ድራማ ንጅ የላችሁ መጥቻለሁ ማለት ነው። ስለምታበረታት ውድ ቤተሰቦቼ ሁላችሁንም ምስጋና ይከልብ ነው። እንግዲህ በዛሬው ለታ በጣም የሚያሳዝነው ይሄ ህይወት የሞትና የሽረት ጉዳይ ነው። የሰው ልጅ አንድም ለመሞት አንድም ለመኖር የሚያደርገው ነገር ነውና እንግዲህ ብሩክ በዛሬው ለታ ሞገስን አሳልፎ ሰጥቶታል ማለት ነው። አያያችሁ በሰው ህይወት ውስጥ እንደዚህ አይነት ነገሮችም ያጋጥማሉ። አንዳንዴ ና እንግዲህ አሳልፎ እየሰጠበት ምክንያት ለሱ ክፋት አስቦ የእሱ ጥላቻ ኑሮት ወይም ደግሞ ለሱ ክፉ ነገር አስቦ ሳይሆን ምሳሌ መታከም ስላለባት ግዴታ ሉላን አሳልፈው ለዝና መስጠት ስላለባቸው እነሱ መኝታ ክፍላቸው ውስጥ ቁጭለው እያወሩ እየተጫወቱ ባሉበት ሰዓት እንግዲህ በር ሲንኳኳባቸው፣ ማን ነው ብሎ ብሩክ ብሩክ ነበር በር ያንኳኳው፣ ነው ሞገስ በሩን ከፍቶ እንዴ ቀደም አስደውልም ነበር እንዲያስደነገጥ ከንኮ ይሏል። ብሩክ ግን በጣም ግራ በመጋባት እጅና እጆቹን እያሸ እንደ ህጻን ልጅ እሱ ይቅርታ ሞገስ እንግዲህ ይቅርታ ይሏል እየደጋገሙ፣ አልገባኝ ምንድን ነው ይቅርታ ምትለው ቢለውም፣ ይቅርታ እንግዲህ ወንድሜ ጠልቼ አይደለም ምሳሌ መታከም ስላለባት ነው አው አሳልፈ ሰጣኝ ካልከኝ ደግሞ አሁን ለልጄ ስል በተዳሪን አጥቻለሁ፣ ብዙ ነገርን አጥቻለሁ አንተንም አሳልፌ እየሰጣውክ ነው ስብሎ ሲለው፣ እንግዲህ ዝናው ከኋላው ቆሞ ነበር። እሱም ዝና ይገባል ማለት ነው። በጣም ይደናገጣሉ። እሱም ሞገስም በፍጹም አልሰጠህም አሳልፌ፣ በፍጹም ሉላ የኔና የኔ ብቻ ነች፣ በፍጹም አሳልፌ ያልሰጠህም፣ በማለት መሳፈጥ ይጀምራል። እሱም ጨራሹንም ተመችቶሻል አንቺ፣ እዚህ በር ዘግተሽ ትቀመጫለሽ አይደለ እንዴ? ይላታል። አሁን ሚስቴ ልቀቀና ዞር በል ካጠገቤ ሲለው፣ እሱም አይሆንም አልለቅልህም፣ ሉላ የኔና የኔ ብቻ ናት፣ በእጅ አትነካትም፣ አልፈቅድልህም በማለት ይለዋል። ዝናም እንግዲህ እንደዛ ነው። እኔ ማንዶግ አሳይሃለው በማለት ሞገሴን በቴስታ ይመቷል ማለት ነው። ሞገስም ራሱን ስቶ ይወርቃል። እሱ ግን ሉላን ጫማ ሽንኮተ ትሽነጅ፣ ና ወጪ ከዚህ ቤት በማለት እሷን እጇን አንጠልጥሏት እያጋጫት ይዟት ወደ ቤት ይሄዳል ማለት ነው። ግን ወደ ቤት ሳይደርስ ቀጥታ ወደ ሆስፒታል ወስዶ አስመርምሯት ምንም ነገር እንዳልተፈጠረ ነው የነገሩት ማለት ነው። እሱም እንዴት እንዳልነካሽ ወይስ ከዶክተሮቹ ተመካክራችሁ ነው ወይስ የለውም ሰውየው ሲላት፣ አንተ እንደምታስበው አይደለም ሞገስ ጥሩ ሰው ነው። አንተ እንደምትለው ሰው አይደለም በማለት ትሏለች። ቢነካሽ ኖሮ በህይወቱ አላኖረውም ነበረ። አውቆ ነው አለቀውም ነበረ በማለት እሷ ነው እንግዲህ ሊገርፋት ወደ ቤት ይዟት ገብቷል ማለት ነው። እንግዲህ ሞገስ ራሱን ስቶ በወደቀ ጊዜ ብሩክ አብሮት ነበረና፣ አይዞክ አይዞክ ወንድሜ እያለ ጥርሱም የደማውን እባክህ በህዋ ጥቅሞጥሞጥ እናንትን በተፋው እያለው እሱን ትሪት እያደረገው ይገኛል። ሞገስ ግን ሂድ አሳልፈ ከሰጠኸኝ ካስገደልከኝ በኋላ ያለኝን ነገር ሁሉ ካሰጠኸኝ አሳልፈ ከሰጠኸኝ ና ካሳጠኸኝ በኋላ ነው ወይ አይዞህ የምትለኝ? አጠገቢ ሆነ አንተን የሚመስል ሰው ማየት አልፈልግም፣ ከአጠገቤ ራቅልኝ በማለት ይለዋል። እሱም እባክህ ሞገስ ተረዳኝ፣ ልጄን ለማዳን ስል ያደረግኩት ነገር ነው። ሌላ ምንም መፍትሄ የለኝም። የኔ መፍትሄ እሷን አሳልፈን መስጠት ብቻ ነበረ። ስለዚህ ነገም ቢሆን ልጄ ታክማ ሉላን የኛ ማድረግ እንችላለን። እባክህ ተረዳኝ ሲለው በፍጹም አልረዳህም። ላንተ እኔ ኮ ላንተ የሆን እንኩልህን የጎዛ ወንድምክ የእናትህ ልጅ እንኳን ቢሆን አያደርግልህም። ራሴን አሳልፌ ሰጥቼ ላለው ንብረቴን አጥቻለሁ። ዛሬ ደግሞ ድጋሚ በጣም የምወዳትን ፍቅረኛዬን አሳልፈ ሰጥተብኛል። ጭራሽ እንደ ጠላት ቤት ድረስ የሰህብኝ ሰተት ብለህ እኮ ነው ይዘከው የመጣከው ይሏል። ብሩክ ግን ምንም ምርጫ ስለሌለው ነው ይሄንን ነገር ያደረገው። እናንተ ሴ ተመልካቾች፣ እናንተስ ብትሉ ምን ትላላችሁ? ይሄ የሞትና የህይወት ጉዳይ ነው። አንድ ነገር እች ልጅ ምሳሌ ካሁን ካልታከመች ልትሞት ትችላለች። የእነሱ ፍቅር ግን ነገም ቢሆን ሊቀጥል ይችላል ማለት ነው። እኔ አልተሳሳተም ብዬን ማስበው ነገር፣ ግን ቤቱ ድረስ ሰተት ብሎ ይዞ መሄዱ ጥፋት ነው። እሱም ግን ምንም መፍትሄ ስለሌለው ነው ይሄንን ነገር ያደረገው በቃ ህይወት እንደዚህና ሞት እናሸረ ስለሆነ ምንም ማድረግ አይችልም። አሳልፎ ሰጥቶታል ጓደኛውም ማለት ነው። ነገር ግን ሞገስ በጣም በማብረር ከአጠገቤ ሄድ፣ አታልቅስብኝ፣ አታባብለኝም፣ አታጽናናኝም ከአጠገቤ ሄድልኝ። ምናልባት ከሞትኩ መቃብሬ ላይ ወይ ስታለቅስም ወይ ወረቀት ነገር አስጥፍና ክፉ በሆነ ጊዜ መጥፎ ነገር በሚያስብ ጊዜ ሀብታም ነበረ ደስታ አለው ነበረ። ነገር ግን ጥሩ በሆነ ጊዜ ያለውን ነገር አጣ ሰዎች ሰዎች አሳልፈው ሰጡት ሸጡት ብለ በመቃብሬ ላይ ጻፍልኝ በማለት ይለዋል። እሱም አረ አትሞትም እንደዚህ አይደለም በማለት ይለዋል። ግን ካጠገቤ ሂድልኝ ብዬሃለው፣ ሂድልኝ በማለት ይጨውበታል። እሱ ምንም መፍትሄ ስላጣ ይረጋጋ ብሎ ትቶ ካጠገቡ ይሄዳል። ወደ ቤት ሲሄድም እንግዲህ ዳጣ ክሱ እንደተነሳለት አስቀድማ ስለምታውቅ መሀሌትን እንዳሸነፋት ስለምታውቅ እንግዲህ ወደ ቤት ሄዳ ለምሳሌና ለቅድስት በጣም ዛሬ እኮ ደስ ብሎታል ብሮክ በማለት ትነግራቸዋለች። ዛሬ ምን ተገኝቶ ነው በማለት ይጠይቋታል። እሷም አልነግራችሁም ዛሬ ምሳ ቆንጆ ምሳ ካልሰራሽልን አልነግርሽም በማለት ትላታለች ቅድስትን። እሰራለሁ ምንድን ነው እሱ ንገሬን ስትላት፣ እሱም ዛሬ እኮ ክሱን አነሳችለት መሀሌት ብሩክ፣ ሁሉ ነገር ተሳግቶለታል እቤቱን እንዲሸጥ ነው በማለት ትለዋለች፣ ትላቸዋለች ማለት ነው። እንግዲህ ቅድስት በጣም ደስ ብሏት እቅፍ እርግታ ጥምጥም ትልባታለች። ምሳሌ ግን አልገባትም ነበረና ምንድን ነው አልገባሽም? ስላት አዎ አልገባኝም፣ ግን አባዬ ደስ ሲለው እኔም ደስ ይለኛል በማለት ትመልስላታለች። እሷም እንግዲህ ቀስ ብላ አስረድታ ጥምጥም ብላ ብድግ አርግታ እቅፍት አደረጋታለች። ዳጣ ማህሌት ምሳሌ ማለት ነው። ነገር ግን አብራት ልትወርቅ ስትል ቅድስትም እንዴ ጤነኛ አይደለሽም እንዴ አንቺ ካፍት ነሽ እንዴ ስትላት እንዴ የምን ካፍት ስትላት፣ የጋማዎች እሺ፣ የቀንድ ስትላት እንዴ ካፍት እኮ አይደለችም በማለት ትመልስላታለች። ምሳሌ ማለት ነው። አይ እንግዳውስ ይቀንድ ያለው ካፍት ነኝ ስትላት፣ አይ ቀንድ እኮ የላትም ስትላት፣ አሁን ደግሞ አይ እንግዳ ውስጥ የጋማ ብዬሻለው ትላታ። ስለዚህ ዛሬ ብሮኬ የሌለ ደስ ብሎታል። ቤቱን ፏፏ አርግተን ጨስ ጨስ አርግተን እንጠብቀው በማለት ትላቸዋለች። እሺ በቃ በማለት የራሳቸውም ቤቱን ሰርፕራይዝ ሱን ለማድረግ ቤቱን እያስተካከሉና ደፋ ቀና እያሉ ይገኛሉ ማለት ነው ነገር ግን ዳጣ እሱ ወዳለበት ቦታ ሄዳ ነበረና አብረው ወደ ቤት ልታመራ ነገር ግን ብሩክ በጣም አዝኗል በድጋሚ ማለት ነው። እሱም ጓደኛዬን አሳልፌ የሰጠሁት ነገር ግን ምንም መፍትሄ ስላጣው ነው ጓደኛን አሳልፌ የሰጠሁትኝ። በጣም ተቀይሞኛል ስለለኔ ብሎ ብዙ ነገሮቹን አቷል። ሀብት ንብረቱን አቷል። ድጋሚም የሚወዳትን ልጁን አቷል። እኔ ደግሞ ልጄን ለማሳከም ምንም መፍትሄ የለኝም ነበረ። እኔ ለልጄ አይደለም እሱን አሳልፌ መስጠት፣ ህይወት እንኳን አጥፋ ቢሉኝ ህይወት ላጠፋ እችላለሁ። ልጄ መታከማል አለባት ልጄ መዳን አለባት። ለዚህ እኔን ሁሉ ያደረግኩት በማለት ይገኛል ማለት ነው። እሷም አሳልፈ መስጠት ትክክል አልነበረም፣ ነገር ግን አልተሳሳትክም ነው ምለው እሱም ቢናደድም አይጨክንብህም በማለት ይለዋል ትለዋለች ማለት ነው። ዳጣ እሱም አይ አይመስለኝም። ሁለተኛ ዓይንህን ላይ አልፈልግም። አንተ ካዲ ነው ያለኝ። ይቅርታዬን እንኳን አልተቀበለኝም። ስጌትም ማሄድ ነገር ግን ያ ሰውዬ ድጋሚ እንዳያጠቃው ዝና ማለት ነው። ዝና እንዳያጠቃው ከኛ መራቅ የለበትም፣ ከአንተ ባይርቅ ጥሩ ነው በማለት ትመልስለታለች። ነገር ግን ሞገስ በጣም በማዘን መጠጥ ቤት ብቻውን ቁጭ ብሎ እየጠጣ ነበር። ና በማልዳጣ ስደውለት አያነሳም፣ በተደጋጋሚ ስደውለት አንስቶ ምንፈልገች ነው የደወልሹ ስላት፣ እነሱ ፒስ ጓደኞች ስለሆኑ እኔን ትተህ ብቻህን እየጠጣህ አይደለ ወይ ስትለው፣ ሰውም አይደለም የምመጠጥ ነው የምታወሪው ስላት፣ ኧረ እንደዚህማ አይሆንም እኔንማ ትተህ አይሆንም አቃልለው እንዳለ ስትለው ብቻሽን ነይ መምጣት ተፈለግሽ፣ ማንንም ሰው አስከትለሽ እንድትመጪ አልፈልግም። ብቻሽን ነይ በማለት እሷን ይላታል። በመሃል ግን አሁንም መስ ማሐሌት ተንኮል እያሰበች ነው፣ ከኢፍራታ ጋር ሆና ማለት ነው። እሱም ኢፍራታ ማሐሌት፣ አንቺኮ ተሸነፍ እጅ ሸጠ እጅ ሰጠሽኮ። ይሄ ሰውዬ የሚፈልግሽ እኮ ሚስቱን ለማስለቀቅ ነው። ባለፈው የሚፈልገሽ አሁንም ቢሆን በድጋሚ ደግሞ የሚፈልግሽ የራሱ የሆነ ነገር ሲፈልግ ብቻ ነው። አንድም ቀን ያንቺ ጉዳይ አስጨንቆትም አሳስቦትም አወቅም። አሁን የተሸነፍሽ ይመስለኛል እያለች እየጎተጎተች ትገኛለች ማለት ነው። እሷ ግን አይሆንም ክሱን ያሽለት ያለኝ እኮ ወድ ወድቻ አይደለም ያነሳው፣ በግድ እኮ ነው ያነሳውለት በማለት ትላታለች ማለት ነው። ስለዚህ አሁንም ቢሆን እግዱን ታነሳሽለት፣ እቤቱን እኮ ሊሸጠው ይችላል። እቤቱን ሸጠው ማለት ደግሞ ምሳሌ ትታከማለች። ምሳሌ ታከመች ማለት ደግሞ ዳነች ማለት እሱ ሚስት ያገባል ማለት ነው። የሚያገባው ደግሞ ማንንም ይመስልሻል? ቅድስትን አየሽ? እሷ ምትፈልገው ይሄን ነበረ፣ ደግሞ እሱም ሊሳካላት ነው ማለት ነው በማለት ትላታለች ማለት ነው። ነገር ግን አሁን ነው ግን ኮ እሱም ሁል ጊዜ ምኮ የሚፈልገኝ ዝና የራሱ የሆነውን ነገር ማስተካከል ስፈልግ ነው። አሁን እንደሚያስፈራራበት ክስ ብቻ ነበረ እሷንም አነሳውለት ተንግዲ ኮ በምንም ሊይዛቸው አልችልም ትላታለች። አዎ አለውትሮች ሰው ማመን አብዝተሻል በማለት እየቆሰቆሰቻት ትገኛለች። እሳት ሲጠፋ እንዴት ነው እንጨትና ገለባ እየጨማመሩ እንደሚቆሰቁሱት እንደዛ ማለት ነው። እየቆሰቆሳቻት ትገኛለች እፍርሀቷ ማለት ነው። ነገር ግን እሷን በቃ ምን እናድርግ ስትላት፣ አንድና አንድ መፍትሄ እኔ ጋ አለ። ምን ማረቅ አለብሽ። አሁን ሆኖ ደውለሽ ዝናን ለብሩክ እቤት እንገዛሃለን ብለው እሱ የሚያውቃቸው ሰዎች እቤቱን እንገዛሃለን ብለው እንዲስማሙትና ዛሬ ነገ እያሉ ቀጠሮ እንዲያበዙበት። ከዛም በኋላ አንቺ ደግሞ እቤቱን መግዛት አለብሽ፣ ቤቱን ለአንቺ እንዲያዞርልሽ ታስደርጊያለሽ፣ በማለት ሌላ ደንቀርሳ አምጥታ ጥላባታለች ማለት ትልቅ እንቅፋት ማለት ነው። ሁልጊዜም ኤፍራታ በነገራችን ላይ የሆነ ሰው ተሳካ ሲባል የሆነ እንቅፋት አምጥታታ ለታደረጋታለች ጣል የምታደርገው እንቅፋት አላት ማለት ነው። እና እሷም አይ ጥሩ ነው፣ በቃ ይሄ ሀሳብ ጥሩ ሀሳብ መጥቶልሻል፣ በማለት አሁኑኑ ለዝና ደውዬ እነግረዋለሁ እያሌ ደፋቀና እያሌ ትገኛለች ማለት ነው። ብሩ ግን ለሌላ ሰው ሊሸጥ ተስማምቶ ሱፉን ገጭ አርግቶ ለብሶ ዛሬ ተሳክቶልኛል፣ ደስተኛ ነኝ። ነገር ግን ሊሄድ ነው ቤቱን፣ የሰዎቹ እየጠበቁኝ ነው በማለት ቅድስትንና ምሳሌን እየተሰናበታቸው ይገኛል ማለት ነው። በቃ ሁሉ ነገር ተሳካ። ያለ ቅድስትም አባዬ አሁን ጋሼ ሁሉም ነገር እኮ ይሳካል ብዬህ ነበረ ትላለኝ። አዎ አንቺ ያልሹ ነገር ሁሉ ጊዜም ቢወስድ እኮ ተሳካ። አንቺ ያልሹ ነገር አንድ መሬት ጠብ የሚል የለም። አንቺ ያስተዋ ሴት ናሽ፣ አንቺን ያገባ ሰው ታድሏል። በማለት ይላታል ማለት ነው። ቅድስትም ፊቷ ላይ ፈገግታ ይታይባታል። ነገር ግን እሱ የተሳካ ቢመስሉም እነሱን በቃ ሊሄድ ነው ብሎ ሁለቱንም በደስታ ቀፍ አርግቷቸው ሰላም እያላቸው ይገኛል ማለት ነው። ደስታው የሌለ ነው ነገር ግን እንገዛለን ያሉት ኢፍራታ እንዳለችው በዝና በኩል እኛን የምንገዛው ገዛው ብለን ዛሬ ነገ እያሉ እንቅፋት የሚጥሉ ሰዎች ከሆኑ ነው እንጂ ሌላ ሰዎች ከሆኑ ግን ቤቱ ይሸጣል፣ መኪናውም ይሸጣል። ምሳሌ በቅርቡም ትታክማለች ብለን ተስፋ እናደርጋለን ማለት ነው። እንደተባለው ግን እነኚህ ቤት እንገዛለን ያሉት በዝና በኩል የሄዱ ሰዎች ተልከው የሄዱ ሰዎች ከሆኑ ዛሬ ነገ እያሉ እኛን ተመልካቾችንም እንደዚሁም ደግሞ እሱን ፍዳውን ያበሉታል ድጋሚ ማለት ነው። ነገር ግን ያ እንዳይሆን እንደማይሆን ተስፋ አለኝ ማለት ነው። ነገር ግን የደወሉለት በሱ በኩል አይደለም። በራሱ በኩል እነሱ ይህንን ከመወያየታቸው በፊት ነው እሱ ነገሮችን ሁሉ አስተካክሎ የጨረሰው ስለሆነ ማለት ነው። እና ነገሮች ይሳካሉ፣ ምሳሌም ትታክማለች የሚል ተስፋ አለ ማለት ነው። ነገር ግን እዚጋ ሞገስን አሳልፎ መስጠቱ ልክ ነው ልክ አይደለም? የምትሉስ እናንተ ተመልካቾች ኮመንት ላይ ማስቀመጥ ትችላላችሁ ማለት ነው። እንደምታዩት ነው፣ ይሄ ፍቅር ምን ጊዜም የሚደርስ ነው። ለምሳሌ ምሳሌ በጣም ታማሚ ናት እች ልጅ ደግሞ ለማትረፍ ጓደኛውን አሳልፎ መስጠት ስላለበት አሳልፎ ሰጥቷል ልጁን ለማዳን ማለት ነው እዚህ ጋር ጓደኛውን አሳልፎ ሰጠ ማለት ጓደኛው ግን ንብረቱ ያጣው ነገር ቢሆንም ፍቅረኛውን ግን ነገም ተነገወዲያም ምንጊዜም ሊያገኛት ትችላል እየሞተች አይደለም ከማትወደው ሰው ጋር ቢሆን እየኖረች ነው ያለችው ማለት ነው ዶላ ባትወደውም ምንም የጎደለባት ነገር የለም ከዝና ጋራ እየኖረች ነች፣ ደስታም ባይኖራት ማለት ነው። ነገር ግን ምሳሌ ደግሞ ከሞተች መቼም ሊያገኟት አይችልምና፣ ስለዚህ እኔ አስተያየት አልተሳሳተም። ልጁን ማሳከም አለበት። ደግሞ ለራሱ ቃል የገባው ነገር አለና ምሳሌን አሳክሜ ቀጥታ ስራ የሚሆነው ሉላን ከሞገስ ጋራ ማጋባት ከዛ ከአውሬ እጅ ማስወጣት ነው ብሎ ነው ለራሱ ቃል የገባው። እና እሱንም መጀመሪያ ሞገሴንም እያለው ያለው እንደዛ ነው። ልዬ ምሳሌን አሳክሜ ከውጭ ሀገር ስመለስ ቀጥታ አንተን መዳር ነው ከሉላ ጋር አንተን ማጋባት፣ እናንተን ደስተኛ ማድረግ ነው ምኞቴ ብሎ ነግሮታል። ነገር ግን ሞገስ በመጨረሻ ላይ ነው ይሄንን ሀሳብ አምጥቶ ያለው ከኔ መለየት የለባትም ከኔ ከለይታ እሱ ጋር ትሄደ ትሞትብኛለኝ፣ ድጋሚ አላገኛትም በማለት የግል ሀሳብ ያመጣው ማለት ነው። ይሄ ሀሳብ ከበፊቱ የተስማሙበት ሀሳብ አይደለም። ነገር ግን ይህን ነገር ደግሞ እሷም ድጋሜ ችግር የለውም እች ልጅ ከምትታመምና ከምትሞት ታማ እኔን አሳልፋችሁ ስጡኝ፣ ግድ የለም ሶስት ሰዎች ከሚሞቱ እኔ አንዷ በሞት ይቻ ይሻለኛል በማለት ብለዋለች ማለት ነው። እና በቀጣይ ብሩክ ምን ላይ ደረሰ፣ ምሳሌ ትታከማለ አትታከም፣ ቤቱ ይሸጣል አይሸጥም፣ የሚለውን አብረ እናያለን። እንግዲህ ብሩክ ሱፍን ለብሶ ገጭ አርግቶ ሊሄድ ተነስቷል ማለት ነው። ሁሉ ነገር ተሳክቶለት ይመለሳል ወይስ ደግሞ እንደተለመደው መንገድ ላይ እንቅፋት ይገጥመዋል የሚለውን ነገር እናያለን። በጣም አጓጊ ነው። በጣም ልብ አንጠልጣይ ነው። ፍጻሜው እስከምናይ ሁላችን ይቸኩለናል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ሁላችሁም ቸር ሰንብቱልኝ። በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። መልካም የመስቀል በዓል ይሁንላችሁ።